እንደሚታወቀው የሕፃን በአምላክ ህልፈት እጅግ በርካቶችን እንባ እንዳራጭና ልብ እንደሰበረም የወጡት መረጃዎች ያሳያሉ። እንግዲህ ዛሬ ከጥቂት ወራት ቆይታ በኋላ ብይን ፍርድ ቤቱ መስጠቱ የሚታወስ ነው። እንግዲህ የበአምላክ እናትና እንጀራ አባቷ በሞት እንዲቀጡ ነው ፍርድ ቤቱ ውሳኔ ወይም ብይን የሰጠው። በዛ ሰዓት የተገኙት የ በአምላክ አባት የሆኑት አቶ ግርማ አበጋዝ በችሎቱ የተሰጠው ፍርድ አስተማሪና እንዳጠቃላይ በህፃናትና ሴቶች ላይ በየቤት የምደርስ ወንጀል ማሳያ እንደሆነ ተናግረዋሉ። የልጄ ነፍስ ፊት ያገኘች በማለትም ነው የገለጹት። እንግዲህ የልጃቸውን ህልፈት በማስመልከትም ለወላጅ አባት ምን ያህል ከባድ ህመምና በጣም አስቸጋሪ ጊዜያት እንደሆኑ ጭምርም የታወቀ ነው። እጅግ ልብ የሚነካ ያን በማስመልከትም ዛሬ ብይን በተሰጠው ጉዳይ ነው እንግዲህ እሳቸውም ደስተኛ እንደሆኑ ጭምርም የወጡት መረጃዎችን በማስመልከትም ነው። ለእናንተ ይዘንላችሁ የመጣ ነው። ለበአምላክ አሁንም አባቷ መጽናናትን እንመኛለን። ከሚዲያችን ሚኪ ነኝ፣ ከሚኪ ታቦር ይህ አዲሱ ወይም ሁለተኛ ቻናል ነው። ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።